ይህ አይደለም እኮ ቪዲዮ የምሰራው ወይም የእናቴ ልጅ ሆነው አይደለም። ግን ነገ በኔ የሰው ልጅ ስለሆንኩ ነገ ኢትዮጵያዊ ስለሆንኩ የኢትዮጵያ ሕዝብ ሲሰቃይ ማየት ስለሚያመኝ ብቻ ነው። ሸር ብታደረጉ ምን ችግር አለው? አንድ ዛሬ ስንት ቪዲዮ ፖስቶት። አስራ ሰባት ዓመት በሳውዲ አረቢያ የታፈኑ ልጆች ፖስትቻለሁ። የልጆች እናት ናቸው። ግን ሸር አላደረጋችሁ። እባካችሁ ሸር አድርጉ። በፎቶ ላይ የምታዋትታችን መዲና ሕምር ትባላለች። የትውልድ ሀገር ወሎ መካነ ሰላም ይችልሽ ታማ ሳውዲ አረቢያ ጅደ ሆስፒታል ምሸስፋ አብድል አዚዝ አሰላሙ አለይኩም ወረህመቱላህ በረካቱ ሰላም ቤተሰቦቼ እንዴት ናችሁ? ሊ ሁላችንም ሰላም ብያለሁ። ቤተሰብ ይች ምስሉ ላይ የምትዋት እህታችን ትናንትና ማታ ትላንት ጠዋት ላይ ሞተች ብለው ሁለን የሸራረ ጉዴ ማለት ነው ማለት እኔ አንዳንድ ጥላት ስላለ እውነት አልመሰለኝም። ኮሜንት ለማንበብ ሞከርኩኝ። ብዙ ኮሜንታተሮች ኮሜንትን አነበብኩ። ዛሬ እኮ ነው የምትቀበረው፣ ሞተች ሞተች ይላሉ። በእውነት በጣም አዘንኩ፣ በጣም ደነገግኩ። ታውቃላችሁ በጣም እኔ ምን እንደምል አላውቅም። ገና ሕፃን ልጅ ናት፣ ገና ልጅ ነች። ከዛ ቅድም ላይ እዚው ቲክቶክ ላይ ተፖስታ ሳይ ኮሜንቱን አጥፍተውታል። ይችል ይችልጃል ሞተችን ብዬ ሌላ ቦታ ዘወር ዘወር ስል ፈጣሪ ማራት በራሷ እጅ ነው ራሷን እንትን ያለችው ራሷ እንዴት እንድትሞት ያደረገችዋሉ? ወይ ማለት ምን ቢቸግራችሁና ምን ቢርባችሁ እንደዚህ አይነት እናቶች እንደምታዋቸው ስራ አተው የሚሰሩበት አተው እርሜያቸው ትልቅ ነው ተብለው እራሳቸውን በቃ መቆጣጠር አቅቷቸው ይች እናት አሁን እንደምታዋት በጣም ትልቅ ሴት ነች። ግን ዱባይ ሄዳ መቀጠር አትችም። አንቺ ኮርሜሽ ሀምሳ አመትሽ ነሽ፣ ትልቅ ሴት ነሽ፣ አንቺን አልቀጥርም እኔ አንቺን ቀጥ ብዬ ማዘዝ አልችልም ብለው ይኸው ስራ ፈታ ቁጭ ብላ እራሷ ተደነጋግሯት በጣም አዝና ቁጭ ብላለች። ሌሎች እህቶቻችንን በአልጋ ላይ ተኝተው የአልጋ ቁራኛ ሆነው ቀርተዋል። እና እራሳችሁን እንትን ለማለት የምትሞክሩ ሰዎች ምን ኑሮ ቢመራችሁ ኑሮ ቢከብዳችሁ፣ ማንቻም ሰው ኑሮ ተመችቶት ኑሮ ዴልቶት አይደለም ግን መኖራችን ራሱ ለእኛ ትልቅ ነገር ነው። አላህ ሱብሃነሁ ወተዓላ እኛን እኛ መውሰድ ባለበት ሰዓት እና እኛ ወደ ሱ መመለስ ባለበት ሰዓት የመመለስ አቅሞ ችሎታውም አለው እና እንዴት ነው ራሳችሁን ለማጥፋት የምትሞክሩት? በእውነት በጣም ነው ያዘንኩት። ቤተሰብ፣ ልጅ፣ እህት፣ ወንድም ያላችሁ ሰዎች ባካችሁ፣ ምንም ቢከፋችሁ፣ ምንም ቢቸግራችሁ ማንም ደልቶት አይደለም። ሶሻል ሚዲያ ስንወጣ እኮ በጣም የደላን የተረፈን በቃ ምንም ነገር ህይወት የተሳካልና አይደለም ወይም ደግሞ በፊልተርም ሆነ ወይም በካሜራ ጀርባ ስንመጣ በጣም ጽድት ብለን ጥሩ ሰው መስለን እንመጣ። ውስጣችንን ግን ቢታይ ብዙ እሳት እና ብዙ ያሳለፍን ብዙ ረመጥ በውስጣችን ላይ ያለን ሰዎች ብዙዎች ነን። እና እኔ በጣም ነው ያዘንኩት። ማለት የተቸገረውም ያልተቸገረውም የተራበውም የተጠማውም እኩል አንድ አይነት በሽተኛ ሆኖ መታመን በጣም ያሳዝናል እና እኔ በጣም ነው የደነገግኩት። እንግዲህ እራሷን እንደዚህ አርጋ እንድብላ ምናምን ሲሉ ለማለቻው ዱኒያ ማለት ምን ለመስራት ምን ለመሆን የት ለመድረስ ነው ራሳችሁን ለማጥፋት የምትሞክሩት? ማንቻችንም እኮ ደልቶና ተርፎን ሞልቶን አይደለም የምንኖረው። ማንቻችንም እኮ ችግር ሳይነካን ሀዘን ሳይነካን መከራ ሳይደርስብን የወደድነውን ሳናጣ የፈለግነው ሳይሳካልን ብዙ ነገር አሳልፈናለን። ግን ልዩ ፍን ለበጎ ነው። መኖራችን ብቻ ራሱ ተስፋ ነው እያለን የምንኖሩ ሰዎች አለን። እና ራስን ማጥፋት በጣም ይከብዳል። እህቶች፣ ምን ቢቸግራችሁ፣ ምን ቢደክማችሁ፣ ምን ቢያማችሁ፣ ምን ቢርባችሁ፣ ምን ቢከፋችሁ በህይወታችሁ ላይ አደጋ ለማድረሳት ሞክሮ ህይወታችሁ ያስፈልጋል። ዛሬ ከብዶሻል፣ ዛሬ ችግሮሻል፣ ዛሬ ህይወት አልተሳካለሽም። እንሻ አላህ ነገ ይሳካል። ተስፋ አድርጊ። አየር ማገኘትሽ ራሱ ለአንቺስ እስተንፋስሽ ራሱ በቃ መኖሪሽ ላንች ትልቅነት ትልቅ ነገር ነውእና እንደ ህይወታችሁን ለማጥፋት መሞከር ህይወትን ለማበላሸት መሞከር፣ ራሳችሁን አጠፍታችሁ እርፈት የምታገኙ የመሰላችሁ ሰዎች እርፈት በየትም በየትም የለም። ህይወታችሁን ለማበላሸት፣ ህይወታችሁን ለማጥፋት እናንተ ጠፍታችሁ ምንም ነገር የሚለወጥ ነገር የለም። አላህ ዘንድ ራሱ ትልቅ ስቃይ ነው። እዛ ቤት ሄዳችሁ ጥሩ ነገር የለንም እና የመጣብንን ችግር መቋቋም ሲያቅተን፣ ያለብንን ችግር ወደሻል አፍቅረሻል፣ ያፈቀረሽ ትቶሽ ሄዷል። ይሄድ ካለፈ በኋላ ችግራት ነገራቶች ከተስተካከሉልሽ በኋላ ፈላጊ እኖርሻለን። እኔ በጣም ደነገኩት። በቃ እሷ እኮ በራሷ ጊዜ ነው ህይወቷን እንደዚህ ያጠፋችው፣ ምናምን ሲሉ በቃ እኔ ምን እንደምል አላቅም። ይችን የምትመስል በቃ ገና እምቦቀቅላ፣ ገና ገና አላቅም፣ ገና ህጻን ናት። ማለት ምን ምን አሳልፋሽ? በህይወትሽ ምን አሳልፋችሁ? እኛ ኮ ምንም ነገር ያደረግነው የለም እኮ። እስኪ ታሪኮችን ወደኋላ መጽሐፎችን አንብቡ። እስኪ መጽሐፎቹን ግዙና መጽሐፎቹን ከሙስሊሞችም የሙስሊምን ታሪክ አንብቡ። ከክርስቲያኖችም የክርስቲያንን ታሪክ አንብቡ። በቃ ማለት የሰው ልጅ በህይወቱ እዚህ ምድር ላይ ሲመጣ የማይፈተን የለም፣ የማይቸግረው የማይረበው፣ ግማሹ ታሞ ባህል ጋር ላይ ቀርቷል። በቃ መከራና ስቃይ ኩኛ ጋር እኮ አልፎ አያውቅም እኮ። ታዲያ ለምንድን ነው ህይወትን የሚያክል ነገር ህይወታቸውን የሚያክል ነገር ለአንዲት ኩብዝ ለአንዲት ቂጣ ከሁሉም ከልኩ ለማያልፈው ሞተች ተብሎ ፖስት መደረግ? እኔ በጣም የምደነግጠው ደግሞ ፖስት የምታደረጉ ሰዎች እውነት እናንተ አቅንጭላታችሁ ይሰራል ወይ ማለት እኔ፣ አልተወለደችኝም አላቃትም፣ አይቻት አላቅም። ትላንትና ነው ሞተች ሞተች እያሉ ፖስት ፖስት ፖስት ፖስት ሲያደርጉልኝ ቲክቶክ ላይ፣ በቃ እኔ ደነግግኩ። በቃ ምን እንደምል አላቅም። እንዲህ ምን ልበል? ሞትን አይታችሁት ቀምሳችሁት የምታውቁ ቤተሰቦቻችሁን አታችሁ የምታውቁ ሐዘን ለእናንተ በጣም በጣም ሲምፕል ቀላል ነው። እናትሽ ናትሽ እህትሽ ናትሽ አጎትሽ ናትሽ። ሀዘን እንቀምሰሽ ከሆነ ሰው ሞተ ሲባል ያንችሆር በቃ ቤተሰቦችሽ ሞቱ የተባልሽ ነው የሚመስልሽ። እና በጣም እንደደነገኩት በቃ እንደዚህ ሆነች እኮ ሞተች ምናምን ሲሉ በጣም ደነገኩኝ። ከዛ ፖስት የምታረጉ ቤተሰብ አላት፣ እናት አባት አላት፣ እህት ወንድም አላት። ሁላችንም በስደት ነን። እህት ወንድሞቿ በስደት ሆነው ይህን ነገር እያዩ የእህታቸውን መሞት የልጃቸውን መሞት ስልክ ተደውሎላቸው ተከብረው ተፈርተው ይደነግጣሉ ተብሎ ሳይነገሩ ሶሻል ሚዲያ ላይ አንጠታችሁ ልጥፍ። ኧረ ወላሂ በጣም ከባድ ነው። በጣም ግፍ ነው። በጣም ግፍ ነው። በጣም በጣም ተው። በራሳችሁ ላይ እንዲደርስባችሁ የማይፈልጉት በራሳችሁ እህትና ወንድም ላይ እንዲደርስ። እኔ ሶሻል ሚዲያ መጠቀሜን በጣም ጠላው እንዴ በቃ ሞት አይቀርም። እኔ አይበለውና ና ከቤተሰቦቹ አንድ ነገር ቢሆኑ መሞታቸውን ሶሻል ሚዲያ ላይ ልሰማ ነው እንደ በጣም እደነግጣለሁኝ። ብዙን ሰዓት ዱባይ ሰው ሞተ ከተባለ ቀጥ ብዬ ወደ ህቴ ጋር ነው ስልክ ምደውለው። ዱባይ ጃዛ ቤት እኮ እንደዚህ ተደፍራ እንድ ሴት ካሉ በቃ እኔ እህቴ የለችም። እኔ የሆነ ነገር በቃ ማለት ለስልክ ብዙን ሰዓት ሶሻል ሚዲያ ላይ ስትጠቀሙ ሜዲያው ላይ ስትገቡ የሆነ የስልክ ፍላጎታችሁ እየቀነሰ እየዘጋችሁ ነው የሚመጣው። እና እኔ በሰዓቱ ላይ እንትን ስል ሳይ በቃ የሆነ እህት የሆነ ነገር ሆናለች ነው የምለው። በጣም ደነግጣለሁ። ወይንም ደግሞ የአላህ ሰው ሞተ ሲሉ እኔ ሰዎች በሶሻል ሚዲያ እህቴ መሞቷን አየሁ እህቴ እንዲመሆኗን አየሁ ሲሉ የአላህ እኔም እህቶችን እንደዛ ሆኖ ማገኛቸው ነው የሚመስለኝ። በጣም ደነግጣለሁ። ቅንጭላቴ ይጨናነቃል፣ እርፈታ አጣለሁ፣ ሰላም አጣለሁ። እና ባካችሁ በእውነት ባካችሁ ተው ሀዘን በጣም ከባድ ነው እና አላህ እንደው መጨረሻችን ያሳምርልን ራስን ከማጥፋት ህይወትን ከማጥፋት ምን ያህል ኑሮ ልንኖር ምን ያህል ህይወት ልንራመድ ምን ያህል ጊዜስ ልንኖር ነው ራሳችንን አጥፍተን ምንስ ያህል ደስታ ልናገኝ ነው ራሳችሁን ለማጥፋት አትሞክሩ ያልፋል ሁሉም ነገር ብላችሁ ሁሉንም ነገር በያልፋል የያዙት። ማንም ሰው ማንም ሰው በህይወቱ ከእናት ከአባታችን ጀምሮ በህይወቱ ደስተኛ ሆኖ ያሳለፈው በህይወቱ ደስተኛ ሆኖ እኛን ያሳደገው ሰው የለም። ማንም ሰው ኑሮ ቢደላው ኑሮ ቢደላው ፍራሽ ጎረበጠ ብሎ አመመኝ ብሎ ይበሳጫለን፣ አይደለም ቀርቶ እንደዚህ በአሁኑ ሰዓት ሀገር ሰላማታ ሀገር ተደፈራርሳ ሁሉ ነገር በጣም የሀገር ሰላም ሳይኖር ማንም ሰላም የለውም። እና እባካችሁ እራሳችሁን ለማጥፋት አትሞክሩ። አላህ ባላችሁበት የጠብቃችሁ ወጥቶ ከመቅረት አላህ የጠብቀን። የሰውንም ሀዘን የሰውንም መጋራ ከመስማት አላህ ይጠብቀን። ኸይር ነገር ያሰማን በኸይር ነገር ይቀይርልን። ህይወታቸውን ያሳምርልን። ማሮች፣ ፍቅሮች ይህም ቪዲዮ ሁላችሁም ላይ ክሸር አድርጉት። ነገር ግን ራሳችሁን በያላችሁበት ሁላችሁም ጠብቁ። ራሳችሁን መጠበቅ ትልቅ ነገር ነው። በራሳችሁ ላይ ኃላፊነት አለባችሁ። የራሳችሁን ኃላፊነት ተዋጡ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። መልካም ሁኑ።